ወንድማችን ድረሱልኝ እያለ ይገኛል። ሁለት ልጆቹ በኪራይ ቤት ጥሎ ጠበል ቦታ ነው የሚገኘው። ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና እጅግ ያሳዝናል። እጅግ ልብ ይነካል። በፈገግታዎቹ የሚታወቀው የፕሮግራም አስተዋዋቂ፣ የፕሮግራም መድረክ መሪ፣ አርቲስት፣ ጋዜጠኛ ቴድሮስ ካሳሁን አሁን ያለበት ሁኔታ ብዙዎችን አስደንግጧል። ይህ ወንድማችን ከጥቂት ጊዜያቶች በፊት በቴሌቪዥን ጣቢያዎቻችን፣ በተለይም በፋና ቴሌቪዥን ፋና ላምሮት በሚባል ፕሮግራም በዋና መድረክ አቅራቢ እንዲሁም ፕሮግራም አዘጋጅነት ተመልክተነው ነበር። ይሁን እንጂ ቅርቡ ደግሞ በራሱ የዩቲዩብ ቻናል መጥቶ የለቀቀው ቪዲዮ እጅግ ብዙዎችን ረብሿል። ብዙዎቻችን የምናቀው ፈገግታ ከአይኑ ከፊቱ ጠፍቶ ሰውነቱም ከሳ ብሎ በቪዲዮ ተመልክተነዋል። ብዙዎችም እውነት ይህ ግለሰብ ቴዲ ነው ወይ ሲሉ ተሰምተዋል። ይህ ግለሰብ አሁን ላይ ጸበል እንደሚገኝም ራሱ ባንደበቱ በዩቲዩብ ቻናል ላይ ገልጾ ተናግሯል። ይህንንም አስመልክቶ ቆይ፣ ምንድን ነው በአንዴ ወደዚህ የቀየረው? ምነካብን ፍልቅልቁ ወንድማችን አርቲስት ቴዲ ምን ነካው ሲሉ ብዙዎች ተሰምተዋል። ከዚህ ጋር ተያይዞ ነው እንግዲህ አሁን ላይ እርዳታ እንደሚፈልግ ራሱ ባንደበቱ ገልጾ የተናገረው። የት ጸበል ቦታ እንዳለ በግልጽ ባይናገርም፣ ይሁን እንጂ አሁን ያለበት ሁኔታ ግን እጅግ አጣብቂኝ ሁኔታ ውስጥ እንዳለ ገልጾ ተናግሯል። ወዳጆቼ፣ አድናቂዎቼ እኔ ብዙ ተፈትኛለሁኝ። በስራም እያለሁኝ መሀከል ስራዬን እየሰራሁኝ አቋርጬ እወጣ ነበረ ብዙ የመንፈስ ጭንቀቶችን አሳልፍ ያለው በተለይም ወደ መጨረሻው አካባቢ የመንፈስ ጭንቀቴ እያደገ ሲመጣ እንቅልፍም ሲነሳኝ ወደ ሌላ ያልተፈለገ ሌላም አካል ሌላ የሰውነት ክፍሎችንም ለመጉዳት የሚያደርስ ደረጃ ሲደርስ ወደ ጸበል ወደ ገዳም ቤተክርስቲያን ቦታ መሄድን መርጫለሁ ሲል ተደምጧል። ይህ ወንድማችን ፈጽሞ በእንደዚህ አይነት ሁኔታ ውስጥ ይሆናል ብሎ ማንም አልጠበቀም ነበር። የሰው ልጅ የሚባለው እንዲህ አይደለ። ታዲያ ይህ ወንድማችን አሁን ላይ ረዘም ያለ ጊዜ በጸበል ቦታ ሆኖ በጥሞና ሰዓትም ሆኖ የራሱን ጊዜ እያሳለፈ ወደ ጤና ወደ አይምሮ ጥሩ ሁኔታ መለስ እንደሚፈልግ በጸበል ቦታም ቆይታውን ማድረግ እንደሚፈልግ ገልጾ ተናግሯል። ይህንንም አስመልክቶ ነው ታዲያ እኔ የወለድኳቸው ሁለት ልጆች አሉኝ። እነሱ የሚኖሩት እኔም የምኖር የነበረው በጋራ በኪራይ ቤት ነበረ። የትምህርት ቤት ክፍያም አለ፣ የኪራይ ቤት ክፍያውም ደርሷል። ሁለት ቶሮኖኛል። እኔ በእንደዚህ አይነት ጉዳይ ካለሁኝ ብዙ ችግርና ስቃይም እየደረሰ ሰቢ ነው። ደጋግ ኢትዮጵያና ኤርትራውያን ይተባበሩኝ ሲል ድምፁን አሰምቷል። ብዙዎች የዚህ የወንድማችንን ጥሪ ተመልክተው አይዞን አለንልህ በማለት ከተለያዩ የዓለም ሀገራት እንዲሁም ከኢትዮጵያ ድጋፋቸውን ሲያሳዩ ተመልክተናል። በጸሎትም በተለያዩ ድጋፋዊ ቁሶችም ድጋፋቸውን አሳይተውታል። ይህንንም አስመልክቶ ድጋሜ በላይቭ በሚመስል ቪዲዮ በዩትዩብ ላይ መረጃውን አድርሷል። በመልሱም ቴዲ እንዲህ ብሏል በለቀቁ ቪዲዮ ብዙዎቻችሁ አዝናችሁ ከልባችሁም ተሰምቷችሁ ያለሁበትን ሁኔታ ለጠየቃችሁኝ ሁሉ ምስጋናዬ ይድረሳችሁ። በሌላ በኩል ደግሞ የተለያዩ የሂሳብ ቁጥሮች ከኔ ጋር እየተቀናበሩም እየተለቀቁ ይገኛሉ። የእኔ ትክክለኛው የሂሳብ ቁጥሬ በማለት ትክክለኛ የሂሳብ ቁጥሩን የኢትዮጵያ ንግድ ባንክ ሂሳብ ቁጥሩን አጋርቷል። ታዲያ ይህ ወንድማችን በመቀጠልም ትንሽ ራሴን ካረጋገው በኋላ ያለሁበትን ቦታ በግልጽ እነግራችኋለሁ ከዛ ውጪ ግን አሁን የተለያዩ ሰዎች ሲደውሉልኝ በቅጡ ስልክ ማንሳትና መመለስ አልችልም። ያለሁበት ቦታ መንፈሳዊ ቦታ የገዳም ቦታም ስለሆነ ስልክን በስርዓቱ መመለስ አልችልም ሲል መልእክቱን አስተላልፏል። ብዙዎች በዚህ በወንድማችን ንግግር እጅግ እጅግ ደንግጠዋል። ምን ነክቶብን ነው? ምንስ አጋጥሞ ይሆን? በአንዴ እንደዚህ ሆነው ሲሉ ተደምጠዋል። ይህ አርቲስት ወንድማችን ጠቆም አድርጎ በመጀመሪያው ቪዲዮ ተናግሮ ነበር። በመንፈስ ጭንቀት እንድገባ የሆንኩበት ምክንያት ይህ ነው ባሌለውም። ይሁን እንጂ ከጥቂት ጊዜያቶች በፊት ከእምነት ከቤተ ክርስቲያን ቦታም እርቄ ነበረ እሱ እሱ ሁሉ አሁን ላይ ለደረስኩበት ትልቅ ተጽዕኖ እንዳመጣ አሁን ላይም ለገባሁበት የተለያዩ የህይወት ወጥመዶች፣ የመንፈስ ጭንቀቶች ዲፕሬሽኖችም ለመጋለጤ ትልቁ ድልና ምክንያት ሆኗል፣ ሲል ተደምጧል። አያይዞም አሁን ላይ ግን ወደ ቤተ ክርስቲያን በማምራቴ ትልቅ እረፍት ይሰማኛል፣ ሲል ገልጾ ተናግሯል። ይህ ወንድማችን በመንፈስ ብቻ ሳይሆን ሰውነቱም እጅግ ከሳ ብሎ ተመልክተኗል። ብዙዎችም ይህንን በመመልከት ጭምር ነው ከጎኑ ሰው ያስፈልገዋል። እባካችሁ የሚዲያ ሰዎች፣ በስራው የምታውቁት፣ በተለይ ደግሞ በመድረክ ማስታወቂያ ስራውም አብራችሁት ስትሰሩ የነበራችሁ እስራ ባልደረቦቹ፣ እባካችሁ ከወንድማችን ጎን ሁኑ። ይሄ ወንድማችን ሰው የራበውም ይመስላል። በመንፈሳዊም በስጋዊም ህይወቱ እንዲጠነክር አድርጉት። ከዛ ባለፈ ደግሞ ለልጆቹም አለንላችሁ በማለት ትልቅ ድጋፍንም በማስተባበር ህዝቡን በንቅናቄ ይህንን ወንድማችንን እንዲደግፈው ይሁን ሲሉ ብዙዎች መልእክታቸውን አስተላልፈዋል። ይህ ወንድማችን በቴሌቪዥን በተለያዩ የፕሮግራም ማስታወቂያ ስራዎቹ ፈገግታ ካይኑ ከፊቱ አይለይም። በተለያዩ ጥሩ አነቃቂ በሆኑ ንግግሮችን የዘፈ ተወዳዳሪዎችን በማሞገስ በማነቃቃት የተሻለ እድልና የተሻለ ጥሩ ውጤት በዘፈን ውድድራቸው እንዲገጥማቸው ጥሩ ነገርን በመመኘት ሁሉ ተወዳዳሪዎችን ቃለመጠይቅ የሚያደርግ ግለሰብ ነው። እጅግ የዋህ እጅግ የተከበረ እጅግም ጥሩ ልብ ያለው ግለሰብ እንደሆነ ጭምር መረጃዎቹ በተለያዩ ቦታዎች የሰማናቸው እንገኛለን። ይህ ወንድማችን ከቴሌቪዥን ጣቢያዎቹ ውጪም በራሱ የዩትዩብ ቻናል ብዙ ሺህ ሰብስክራይበር ባለው አካውንቱ ለካ የተለያዩ ስራዎችን አነቃቂ የሆኑ ንግግሮችን ጭምር በማቅረብ ለህዝቡም የሚጠቅሙ ጥሩ የሚያበረታቱ ትምህርት ሰጪ የሆኑ ቪዲዮዎችንም ይለቅ ነበር። ታዲያ ይህንን በሚለቅበት የዩትዩብ ቻናል የራሱ ገጽ ላይ ነው ይህንንም የእርዳታ ቪዲዮ የለቀቀው። ከ200ሺ በላይ ሰብስክራይበር ያለው የራሱ የዩትዩብ ቻናል አለው። ይህም የዩትዩብ ቻናል ቴድል ቲዩብ በመባል ይታወቃል። እናንተም ይህም ቪዲዮ የምትመለከቱ ቲኢዲኤል ቴድል ቲዩብ በማለት ሰርች በማድረግ ወደራሱ የዩትዩብ ቻናል በመግባት በቅርብ ጊዜ የተለቀቀውን ቪዲዮን በመመልከት እዛው የዩትዩብ ቻናል ላይም በለቀቀው የሂሳብ ቁጥርም የተለያዩ ድጋፋችሁን እንድታረጉለት ይህ ወንድማችን ካለበት ጭንቀትም አብረን ተባብረን በጸሎት በገንዘብ ድጋፍ ለን ከጎንህነን እንድንለው በአክብሮት እጠይቃችኋለን። ፈጣሪ አምላክ አሁን ያለበትን ነገር አሳልፎ ዳግም በምናቀው ፈገግታው ተመልሶ ወደ ስራው ዓለምን በጥሩ ሁኔታ ተመልሶ ፈጣሪ አምላክ ይህንን አርቲስት እንዲያሳየን የእውነት ከልብ ተመኘንለን። በተጨማሪም ይህንን የወንድማችንን የእርዳታ ቪዲዮ በመመልከት ደጋግ ኢትዮጵያና ኤርትራውያን የሆናችሁ በሙሉ የድጋፍ እጃችሁንም ለዘረጋችሁ ሰብአዊነት ተሰምቷችሁም ለዚህ ወንድማችን ለተጨነቀ ያላነቃችሁ በሙሉ ፈጣሪ አምላክ ያልታሰበ ሲሳይ ይስጣችሁ። ሁላችንም የምንደሰትበት ነገር ሆኖ ደግሞ የወንድማችን ድጋሜ ወደ መድረክ ተመልሶ በሙሉ ፈገግታው እንድናየው ፈጣሪ አምላክ ይርዳን። በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበረ። ሰላሙን ሁሉ ተመኘውላችሁ፣ ሰላም።